ብዙ የሚያስተምሯቸው ነገሮች አሉ። ግን ይሄ ነገር ትምህርት የለውም አይደለም፣ አለው። በዛሬም አለው፣ በትናንቱም አለው። ከደብዳቤው ጀምሮ ትምህርት አለበት፣ ብዙ ትምህርት አለበት። የወሰደው ለራሴ ብሎ የተማረበት ሰው ብዙ ትምህርት አለው። ነገሮች እንዴት እንደሚነሱ በሰዎች አሁን በትናንቱ ብታዩት፣ አሁን በዛሬም በተለቀቀው ትምህርት አለ። ምንድነው ትምህርቱ? ሰዎች በህይወታችሁ ገብተው ቤታችሁት እንዴት እንደሚያምሱት እንዴት እንደሚበጠብጡት ነገሮቻችሁ እንዴት እንደሚያበላሹት ያልሆነ መንገድ እንዴት እንደሚወስዱት በዚህ መማር ትችላላችሁ። ሰዎቹ መልካም ብላችሁ ሰው ታስገባላችሁ፣ ጥሩ ብላችሁ ሰው ታስታውቃላችሁ። ያ ሰው ከገባ በኋላ ህይወታችሁ እንዴት ምንቅርቅር እንደሚያደርገው ህይወታችሁ እንዴት እንደሚያበላሸው ከእነሱ መውሰድ መማር ትችላላችሁ። አንዳንድ የአሁን ድብድብ ነው ብለን ቪዲዮስ ስናል ለእኛ የሆነ ነገር እናጣበታለን። ግን እስከ መጨረሻ ካያችሁት በዛሬ ትምህርት አለው። ሰዎቹ አጥቷችኋል። ሰው ፍለጋ ሄዳችሁ ያ ሰው ያናንተ አልቀበልን ሲላችሁ የዛን ሰው እናንተን ትልቅ ነገር ቦታ ሰጥታችሁት ያ ሰው ላይ ጠጋ ስትሉ ያ ሰው ደግሞ ለእናንተ ያልሆነ ቦታ ሲሰጣችሁ ሞራራችሁ እየከሸፈ ይሄዳል። አቅማችሁ እያነሰ ይሄዳል። የነበራችሁ ኃይል ከእናንተ ላይ እየቀነሰ ይሄዳል። እና በዚህ ደግሞ መማር ትችላላችሁ፣ ለቤታችሁም ቢሆን መማር ትችላላችሁ። ሰዎች በህይወታችሁ አለማስገባት፣ አብሶ በእናንተ በትዳር ሆኖ ሶስተኛ ወገን አለማስገባት። ሶስተኛ ወገን ከገባ መጀመሪያ ሰው ከገባበት ቤታችሁ ውስጥ ጥሩ አይደለም። ብትጣሉ፣ ምንም ብትሉ፣ ሁለት አባቱ እንኳን ልጆቻቸው ሳይሰሙ ራሳቸው የምትፈቱት ከሆነ ነገሩ ቶሎ ይስተካከላል። ነገሩ ሌላ ሌላ የሚገባበት ከሆነ ነገሩ እየተባባሰ እየቀጠለ ከአንዱ ወደ አንዱ እየተሸጋገረ ከአንዱ ወደ አንዱ እየሄደ እየሰፋ ይሄዳል። ግን ምንድን ነው ነገሩ በጥበብ ማየት ይሄ ነገር ስሰራ የብዙዎቹ እንዴት ነው ትኩረት ይስባል ወይ፣ የእኛስ ነገር ያሰፋዋል ወይ፣ የእኛ ነገር ትልቅ ያደርገዋል ወይ፣ ትምህርቱ ውስጥ እጅግ የሚያስደንቅ ነገር አለበት ወይ ብዙ ለቤታቸው የሚያተርፉ ትምህርት አለው ወይ ብሎ ቁጭ ብሎ ሁለቱን ተመካክረው መስራት ትልቅ ነገር ነው። እና አንደኛ ነገር አሁን በጣም እየቀነሰባቸው ነው፣ እንትናቸው እየቀነሰ ነው። በእውነት ባየነው ሰዓት ብዙዎቻችን ጠዋት ተነስተን የእነሱ እናያለን፣ ቀነሰ ጨመረ እያለን እናያለን። ብዙዎቻቸው ለምን ስለምንወዳቸውን ስለምናከብራቸው ትልቅ ቦታም ስለምንሰጣቸው ጨምሮላቸው ይሆን እንሷ ሊሆን እንላለን እስካሁን። አሁን የብሩ ከ300 ሺህ የሚያልፍበት ጊዜ ነበረ። ይሄ ነገር ተጀመረ ጸጥ አለ እዛው ቁጭ ቁጭ በቃ ዛሬ ነው የጨመረ። እንደው ዛሬ አይጨምረም እያል ሳየው ስገባ እግዚአብሔር ይመስገን ጨመረ። እና በእርጋታ ነገሮቹ ማየት ይሄ ነገር አይጎዳኝ ወይ እንዴ አስራ ሁለት ሺህ ላይክ ማለት እኮ በጣም የወረደ በጣም ዝቅተኛ የመጨረሻ ዝቅተኛ ነው እኮ እነሱ እንደዚህ አይቼ አላውቅም። በጣም ከፍተኛ ነበር፣ እና በጣም እየደከመ ነው እየሄደ ያለ ኮመንቱ ላይ ብትገቡ። ምንም ቢሆን ቢስተካከል ድምጣችን ቢሰሙ የራሳቸው ነው። እኛ የምንተጋ ለእኛ አይደለም ለራሳቸው ነው። ለራሳቸው ቦታ እንዲዙልን ነገሮቹ አሁን ቤት ሲሰሩ አይታችኋል። ምግብ ሲሰሩ እርስ በራሳቸው ሁለታቸው ሆነው ሲሰሩ ሰውም ይደሰትበታል፣ ሰውም ብዙ ትምህርት ይወስድበታል። ሰዎቹ በመካከላቸው እንዳይገቡ፣ በእኛም መካከል ሰዎች እንዳይገቡ ትምህርት ይሰጡናል እና ሰዎች በመርፌ ቀዳዳ ክርድ እንደምናስገባ ከገቡ በኋላ እጃቸው ለማስወጣት ከባድ ነው፣ በጣም ከባድ ነው። ለምን አንዱ የአንዱ እየጠቆመ የአንዱ አንዱ እያለ ተው እያለ ሳይሆን ሂድበት ነው የሚለው። አሁን በኬኖክ መካከል ብትሄዱ በኬኖክ ሂድ ነው የሚሉት ይኖራሉ። በውስጥ ሂድ እንዳታቆም የሚሉት ሊኖሩ ይችላል። አለያያቸው የሚል አለ፣ አይጠፋ። ይሄ እርግጠኛ የታወቀ ነው። በፍጹም በኩል ሊኖር ይችላል። ለያያቸው፣ እንደዚህ እስከ መቼ ተጨንቃ ነው የሚል ይኖራል። አይኖርም፣ አይደለም እና ያ ከሚሆን ሁለታቸው ተነጋግረውበት ተመካከሩበት ተወያይተውበት ይሄ ነገር ብንጀምረው ጥሩ ያስኬዳል ቁጭ ብለው ራሳቸው ሁለታቸው በጠረጴዛ ዙሪያ ተቀምጠው ይሄ ነገር ብናደርገው ለእኛስ መልካም ነው እህቶቻችን በአረብ አገር ያሉ እህቶቻችን ጥሩ ነገር ይሰጣል መልካም ነገር ይሰጣል ትኩረት ይስባል ለነሱ የሰው ቅስም መሰበር ማለት ከባድ ነው። ብዙ አሁን እና አይሚና ብሩኪ እናቶች ናቸው አብዛኛው የሚከታተሏቸው ሲታፍ ላይ ታያቸው የሚለምኑ በፊት አልቅሰው የሚለምኑ እናቶች ናቸው። ብዙ እናቶች ናቸው። ትልልቅ እናቶች ናቸው እና ሰዎች ደግሞ ተናገሩ ተብሎ መልስ አለመስጠት ያ ሰው ትቶ ማለት ለምን ሰው ያውራ? አያወራም፣ አይደለም። አይናገርም፣ አይደለም። አንቺ እንዲነሽ አንተ እንዲነህ አይደለም አይጠፋም እናንተ አሁን ስራ ስትሰሩ ሁሉም መልካም በጎ ነገር ይሰጣቸዋል አይሰጧቸውም አይሰጡንም ብንለፋ ብንደክም ጥሩ ነገር ነው ብለን እኛ ሰርተን ስናመጣ እነሱ ደግሞ ሌላ ነገር ሊያመጡብን ይችላሉ ግን ያ ነገር ከሚሆን ድፍርስ ነገር እያጠሩት ለእነሱ ከፍታ ነገር ትልቅ ነገር መልካም ነገር ጥሩ ጥሩ ነገር ቢያመጡ ለእነሱ እጅግ በቃ እጅግ እንትን እየጨመረ ነው የሚሄደው። እንዴ እነሱ በእነሱ እይታ ይሄን የእነሱ የማይገባ ሰው አለም ማስገባት ከዚህ በፊት አይተውታል። ሰው ገብቶ ስንት ጊዜ ህይወታቸው እንዳመሰው፣ ህይወታቸው እንዳናወጠው፣ ህይወታቸው እንደበጠበጠው አይተዋል። ወዴ ስርስ በሚጣላ ያውቁት አልጠንቀቀው። ለምን በቃ ጥንቃቄ እንኳን ቲክታክ ላይ ቁጭ ብሎ ላይፍ ቁጭ ብሎ ምን እንደሚጽፉለት ያውቃል። ምን መልስ እንደሚሰጡት ያውቃል። ምን እንደሚሉት ከሴት አይደለም እንደ እንትን ጌም ሲጫወት የድሮ ፍቅረኛ ሀምጣ ትጫወታለህ ብለው አስቡ። በሰው አይምሮ የሌለ ነገር እና ይሄን ጠንቅቆ እያወቁ ነገሮቹ ችግር፣ አሁን የሆነ ችግር ኮሽታ ሲሰማ እሷም ግልጽ ሆነ፣ እሱም ግልጽ ሆነ፣ ይሄ ነገር አሁን እንደዚህ ነበረ፣ እንደዚህ ነበረ፣ በቃ እንደዚህ በእንደዚህ ብንፈታውስ ለምን ጊዜ አይፈጅም? ለምን ሚዲያ ሳይመጡ ሳምንት አይቆዩም? እነሱ ሰላም ይሆኑ እና ያ ነገር የለንም እንዳይሉም ቲክታክ ላይ ኢንስትግራም ላይ ብቅ እያሉ የሆነ ጽሁፍ ነገር መልካም ነገር አስቀምጠው፣ ለሰዎች የሚስብ ነገር አስቀምጠው፣ እነሱ በውስጥ መስመር ቁጭ ብለው ፈተው አስተካክለው እንትን ቢሉ ጥሩ ነው እንዴ። በሰው ጓዳ እኮ ብዙም ይጨነቃለን፣ በሰው ጓዳ ስለእነሱም ይጨነቃለን። ምን ለቀቁ ብለው ዛሬ አሁን ጥላለ፣ ዛሬ ሰላም ሆነ ይሆናል ሰላም አልሆኑም ይሆናል ብሎ የሚጨነቅ ብዙ አለ። ግን ይሄን ማሰብ አለባቸው፣ ቁጭ ብለው ይሄን መረዳት አለባቸው። አትስሩ አይደለም፣ ይስሩ፣ ይስሩ በጣም ቢሰሩ እኛ ደስተኛ ነን። ግን ይሄ ነገር ለነሱ አይመጥንም። እኛ ትልቅ ቦታ ስለምንሰጣቸው አይመጥንም፣ ለነሱ አይሆንም። ይሄ የሚሆን ነገር አይደለም፣ ሚስብ ነገር አይደለም፣ የሚስብ ነገር አይደለም። አርፎ ተርፎ የነሱ ጥላቻና ስድብ። የሃይሚ እንዲ ናት፣ ብሩኬ እንዲ ነው ሃይሚ ቀብራራው ጀግናዋ ጀግና ሴት በይው ሂጅበት ብሩኬ ቀብራራው ሂድበት። ይሄ አይሆንም። ኒኮመንቱ እስኪ ሄዳችሁ ይሁ አይሆንም። ይሄ የማይባል ነገር ነው። በቃ ሁለቱም አንድ እስከሰሩ ድረስ በፍቅር በሰላም ደስ የሚል አሁን በአንድ ሰሞን ጨርሰው አስተካክለው አድተው ይሄም የመጣ ልጅ አውጥተው በመካከላቸው የገባ ልጅ አውጥተው አሁን ያው ዞሮ ዞሮ የእሱም ሊከፈትለት እንትን ይላል። አሁን ብዙዎቹ ሲናገሩ ከሰማችሁት እንዲው ቢከፈትለት እራሱ ዞር ብለን አናይም ነው የሚል የሚበዛ በቃ ያ ከሆነ ጨርሰው አድተው ራሳቸዋ ተነጋግረውበት ያለ ችግር የእውነት ችግርም ካለ የስራም ከሆነ በውስጥ መስመር ጨርሰውት አስተካክለውት ቢመጡ የወዲንስ ክብር ቢሰጠው ከምንም በላይ ሰው ይበልጣል። ከምንም በላይ ሰው ይበልጣል። የሰው ፍቅር ይበልጣል። የሰው መውደድ ይበልጣል። ሰው ልቡ ማይሰበርበት ነገር። አሁን ስንት እናቶች አሉ፣ ስንት ልጆች አሉ። አሁን ማያውቁ የሚወዷቸው እንደዛ ሲጫወቱ እንደዛ ሲሆኑ እንደዛ ሲላፉ የሚመጡ አሁን እንደዚህ ሲመጡ ስንት ልጆች አሉ የሚከፉ፣ ስንት ልጆች አሉ። እና ጥሩ አይደለም። ይሄ ነገር ቢቋጭ ከአሁን በኋላ በቃ ባይመጡ እዛው አስተካክለው ጨርሰው ሰላማቸው አውርደው ቢመጡ ጥሩ ነው። ይሄ ኬኖክ የሚባለው በቃ ከመካከላቸው ጭራሹን መውጣት አለበት፣ በቃ መውጣት አለበት። አውጥተውት እሱ ምንም እኔ ምንም ነገር አልጣመኝ። እንደው የስራም ቢሆን የሚጥም ልጅ አይደለም፣ የስራም ቢሆን ነገሩ ልክ እንደሚዋጋ በመካከል የሄዱ ከብቶች አሉ፣ አይደለም አንዱ የሚበጠብጥ ከብት አለ። በቃ እንደዛ ነው ነገሩ። ሁሉ በሄደበት ሁሉም የፋጋ የፍሬን ጋር ሄደው የለምለም የተኒ ወንድም ጋር አይታቸዋል። ምናክል ህይወታቸው ምን ቅንፍር አድርጓቸው ገና ቡታሸራ ሄዶ ነው የታረቁ። ለምለም ስንት መጣች። ጥሩ አይደለም ይሄ ልጅ። በቃ ነገሩ ሁሉም ነገረ ስራው ጥሩ አይደለም። በቃ የምንም የስራኝ የሚመች ልጅ አይደለም። ከህይወታቸው አውጥቶ አስተካክሎ ስራቸው ይጀምሩልን እና ከዛሬ ጀምሮ እውነት ባይመጡ ሚዲያ በቃ ይብቃን። በቃ መጨነቅ ይብቃን። የስራም ቢሆን ስራቸው አግባብ ይኑረው፣ ለራሳቸውም አግባብ፣ ለራሳቸውም ክብር። ይሄ ዝቅ የሚያደርግ ነገር ነው። በቃ ለምን እናት ለምን እናት ብዙ እናቶች አሉ። በቃ የእናቶች ክብር ይሰጥ። በቃ የእናቶች ክብር ይስጠዋቸው። የሚመለከቱ እናቶች ክብር ይስጠዋቸው። በቃ ነው ምለው። አጠፋሁ ይቅርታ እንግዲህ ስላዳመጣችሁኝ አመሰግናለሁ። እናመሰግናለን መሰግናለን ቆንጆ ጥሩ ብለሻል። እነሱ ያይሰሙን ታያቸው። እኔ አልናገርም። አሁንስ ፈታ በራሴ ላለሁ በራሴ ጊዜ ራሳቸው ጊዜ ይውምጡ። በራሴ ፈታ ላለሁ በራሴ ስልክ እያየኋቸው ሰብስክራይብ ዲም እንዲቆጥርላቸው ደግሞ እከፍትላቸዋለሁ። በአንድ ስልኬ እስተዛሬው ዛሬውም ሶስት አራት የለም በአንዱ ስልኬ ክፍት አድርጌ ትውት አደርግላቸዋለሁ። በደህና ሲመጡ ደግሞ በስነ ስርዓት አይላቸዋለሁ እንጂ እኔ አልመለከትም እኮ። አሁን በእውነት ነው ምን ዘርፍዬ አሏሽሽም። እኔ ለሰው ብዬ ስለማልኖር ማለት ነው። ስለዚህ አንዱን ስልኬን ክፍት አድርጌ ትውት አደርግላቸዋለሁ። ምክንያቱም የሚጥምሽ ነገር ነው። ማየሁኔ ለራሴ ስንት ጭንቀት ያለኝ ደግሞ በቲክቶክ በዩቲዩበር ሊጨነቅ እንዴ? ለማያቁኝ ቀይ ልሆን ጥቁር ሀላስ ምን አገባኝ። የጨረሱ ጊዜ ይጨርሱ። ይስሩ ብለዋል ይስሩ። ተብተብ አድርጉ። እየዘጋችሁ ነው፣ ዘርፍዬ ውዴ። ራሳችሁን ጠንቃ ብላችሁ እሰቡ። ማንም የሚደርስላችሁ የለም። ስለዚህ